እንዴት ናችሁ? ፋሲል ነኝ። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የቀረብኩት ከባለፈው የቀጠለ ቪዲዮ ነው። በባለፈው በፓርት ዋን የካፕከት ቱቶሪያል ቪዲዮ ላይ ካፕከት ውስጥ ያሉ አንዳንድ ፊቸሮችን አመላከቻችሁ ነበረ። እንደዚሁም ደግሞ ይህንን የካፕከት የኮምፒውተር ቨርዥን እንዴት አድርጋችሁ ማውረድ እንደምትችሉ ነግሬያችሁ ነበረ። ይኸውም በቴሌግራም ፔጅ ላይ ገብታችሁ እንዴት ዳውንሎድ ማድረግ እንደምትችሉ ገልጬላችሁ ነበር። ከዛ በተጨማሪ ደግሞ ካፕካት ውስጥ ያሉትን አንዳንድ ፊቸሮች አብረን ተመልክተን ነበር። ይህንን እንደወደዳችሁትና እንደተጠቀማችሁበት እንደሞከራችሁትም ተስፋ አድርጋለሁ። ዛሬ ደግሞ በዚህ በሁለተኛ ፓርታችን ደግሞ ልክ እንደባለፈው ሁሉ አንድ ቪዲዮ ኢምፖርት እናደርጋለን ከዛ ደግሞ አንድ ኦዲዮ ፋይል ኢምፖርት እናደርግና ከዛ አንዳንድ ነገሮችን እየጨማመረን ኢፌክቶችን እየጨማመረን እንዴት ቪዲዮዬን እኔ እንዴት ኤዲት እንደማደርግና በተለይ ደግሞ ለዩቲዩብ እንዴት አድርጌ ኤዲት እንደማደርግ አሳያችኋለሁ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ በጣም ትወዱታላችሁ በጣም ይጠቅማችኋል ስለዚህ አብረን እንድንቆይ ግብዣዬን አቀርብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይህ የኢንፎቴመንት የዩቲዩብ ቻናል ብዙ የሆኑ ልክ እንደዚህ አይነት ትምህርታዊ የሆኑ ቪዲዮዎች የሚቀርቡበት ብዙ መረጃዎች የሚቀርቡበት ነው። ስለዚህ ሰብስክራይብ እንድታደርጉ ለዚህ ቻናል ቤተሰብ እንድትሆኑ በዚሁ አጋጣሚ ግብዣን አቀርብላችኋለሁ። እንደዚሁም ደግሞ የምታዩአቸውን ቪዲዮዎች ላይክ በማድረግ እንደዚሁም ደግሞ ሼር በማድረግ ለሌሎችም እንድታካፍሉ በዚሁ አጋጣሚ አሁንም ግብዣንም አቅርብላችኋለሁ። እንደዚሁም ላስታውሳችሁ እወዳለሁ አሁን ወደ ቪዲዮ እንሄዳለን። እሺ ስለዚህ አሁን ልክ አሁን ቀጥታ ወዴት ነው እንሄደው? ወደ ካፕከት ነው የምንሄደው። ካፕከትን ልክ እንደዚህ ባለ መልኩ እንከፍተዋለን። ያው ባለፈው ሃይላይቱን ነግሪያችሁ ስለነበርና ፊቸሮቹን አስተዋውቂያችሁ ስለነበር ስለዚህ ቀጥታ አሁን ዛሬ እንዴት ፕሮጀክት ክሬት እንደምናደርግ እንዴት አንድን ቪዲዮ ኤዲት ማድረግ እንደሚቻል በቀላሉ የማሳይበት ቪዲዮውን ማለት ነው ይህ ወይም ክፍል ነው። ስለዚህ አሁን ክሬት ፕሮጀክት እንላለን፣ የፕላስ ምልክቷን እንነካለን። ስለዚህ ልክ የፕላስ ምልክቱን ስትነኩ ቀጥታ ወደ ዋናው የካፕከት ኤዲቲንግ ቦታ ያስገባቸዋል ወይም ደግሞ ኢንተርፌስ ውስጥ ይወስዳቸዋል ማለት ነው። ስለዚህ ይህ የምታዩት ፊት ለፊት ላይ የምታዩቸው ነገሮች በሙሉ በካፕከት አማካኝነት ቪዲዮዎቻችሁን ኤዲት ማድረግ እንድትችሉ፣ ፎቶቻችሁን ኤዲት ማድረግ እንድትችሉ፣ ኦዲዮ ፋይሎቻችሁን ኤዲት ማድረግ እንድትችሉ የሚረዳችሁ ቦታ ነው ማለት ነው። እዚህ ጋር ይሄ ኢምፖርት እና የፕላስ ምልክቷ የምትሰሩትን የትኛውንም ወይም ኤዲት የምታደረጉትን የትኛውንም አይነት ፋይል ማለትም ቪዲዮ፣ ኦዲዮ እና ኢሜጅ ኢምፖርት የምታደረጉበት እና የምታስቀምጡበት ቦታ ነው። ስለዚህ ይሄ የምታስቀምጡበት ቦታ ነው ማለት ነው። ዋናው ስራችሁን የምትሰሩት ወይም ደግሞ ቪዲዮዎቻችሁን ኤዲት የምታደረጉት እዚህ ጋ ነው ማለት ነው። እዚህ በተሰጠን ስፔስ ላይ ነው ቪዲዮዎቻችንን ኤዲት የምናደርገው ስለዚህ በፈለግነው አይነት ሳይዝ በፈለግነው አይነት መንገድ ቪዲዮዎቻችንን ብዙ ነገሮችን እየጨማመረን እያስተካከልን ኤዲት እያደረግን የምንሰራው እዚህ ጋ ነው ማለት ነው። ይሄኛው ደግሞ እዚህ ጋ የምትመለከቱት ፕሌየር ነው። ፕሌየር ነው። ይሄ ፕሌየር ማለት ደግሞ እዚህ ጋ አንደኛ ኢምፖርት ስታደርጉ ኢምፖርት ያደረጋችሁት ፋይል ምን እንደሆነ የሚነግራችሁ ወይም የሚያሳያችሁ ቦታ ነው። ሁለተኛ ነገር ደግሞ እዚህ ጋር ኤዲት የምታረጉትን እያንዳንዱን ነገር የሚያሳያችሁ ኤዲት ካረጋችሁ ከጨረሳችሁም በኋላ ቢሆን ቼክ ለማድረግ እዚህ ጋር ነው የምትመለከቱት። ስለዚህ ይሄ የፕሌየሩ ቦታ ነው ማለት ነው። ስለዚህ እነዚህ ናቸው ዋናዎቹ፣ እነዚህ ሶስቱ ነገሮች ናቸው። ከዛ በተጨማሪ ያሉት በግራም ይሁን በቀኝም በኩል ያሉት ደግሞ ነገሮች ለዛ ለግብአትነት የምንጠቀምባቸውን የተለያዩ አይነት ማቴሪያሎች የምናገኝበት ቦታ ነው ማለት ነው። እስቲ አንድ ቪዲዮ ዳውንሎድ፣ ይቅርታ፣ ኢምፖርት ላድርግና ከዛ በኋላ እንዴት አድርገ እንደምንሰራ እንመለከታለን። ስለዚህ እዚች ጋር የኢምፖርት ምልክቷን አንድ ጊዜ ክሊክ ስታደረጓት ወደ ፋይላችሁ ይወስዳቸዋል። ስለዚህ ዛሬ ለኤዲቲንግነት የምንጠቀምበትን አንድ ቪዲዮ እዚህ ጋር አወስዳለሁ ከዚህ ማለት ነው። ስለዚህ እዚጋ ይሄንን ደብል ክሊክ አድርጌ ዚጋ አመጣለሁ። ልክ እንዳልኳችሁ ዚጋ ፕሪቪው ነው ማለት ነው። የኢምፖርት ምልክቱን እነካለሁ። ከዛ በኋላ ምንድነው የምፈልገው ፒክቸር። ዛሬ ስለ ካፕከት ነው የምናወራው። ስለዚህ አንድ የካፕከት ፒክቸር እስቲ ዚጋ አለኝ። ስለዚህ ካፕከት ቪዲዮ ኤዲተር የሚላለ እሱንም ደብል ክሊክ አድርጌ እዚጋ ኢምፖርት አደረኩት ማለት ነው። አሁን እንግዲህ ቀደም ሲል እንደተመለከት ነው ቪዲዮ፣ ኢሜጅ እና ኦዲዮ እንደፈለግን ኢምፖርት እያደረግን እዚህ ጋር ማስቀመጥ እንችላለን ማለት ነው። ስለዚህ አሁን አንድ ቪዲዮ ኢምፖርት አድርጌያለሁ፣ አንድ ኢሜጅ ደግሞ ኢምፖርት አድርጌያለሁ። አሁን ደግሞ አንድ ኦዲዮ እስቲ ኢምፖርት ላደርግ። ስለዚህ አሁንም አንድ ጊዜ ኢምፖርት የሚለውን ክሊክ ስታደርጉት ወደ ፋይላችሁ ይወስዳችኋል። እዚህ ጋር ሚውዚክ የሚለውን እዚህ ጋር አንድ ኦዲዮ ፋይል ክሊክ ደብል ክሊክ አድርጌ ወደዚህ ኢምፖርት አደረግኩኝ ማለት ነው። በነገራችን ላይ እዚ ጋር የማሳያችሁ ሶስቱንም የተለያዩ ፋይሎችን እንዴት ኢምፖርት ማድረግ እንደምትችሉ ለማሳየት እንጂ ብዛታቸውን መወሰን የምትችሉት እናንተ ናችሁ። በጣም በርካታ የምትፈልጓቸውን ፋይሎች እዚ ጋር ማምጣት ትችላላችሁ ማለት ነው። ተጨማሪ ሌሎች የምትፈልጓቸው ቪዲዮዎች ቢኖሩ የምትፈልጓቸው ኢሜጆች፣ እና የምትፈልጓቸው ኦዲዮ ፋይሎች ካሏችሁ ተጨማሪ ዝም ብላችሁ ኢምፖርት የሚለው ምልክት እየነካችሁ ብቻ መምጣት ትችላላችሁ። ከዛ በተጨማሪ ግን የኦዲዮ ፋይል ግን እዚህ ላይ የምትፈልጉ ከሆነ እዚህ ጋር የራሱ የኦዲዮ ላይብራሪ አለው። ስለዚህ ከነዚህ መካከል ይህ እዚህ ጋር ኦዲዮ የሚለው ውስጥ ገብታችሁ የምትፈልጓቸውን አይነት የኦዲዮ ፋይሎች አይነት መምረጥ እና ማስገባት ትችላላችሁ ቪዲዮዎቹ ላይ ማለት ነው። ግን ሁል ጊዜም ቢሆን ባለፈው እንደተነጋገርነው የምናስገባቸውን ኦዲዮዎች ጥንቃቄ ልናደረግባቸው ይገባል። ምክንያቱም አንዳንድ ጊዜ ከነዚህም ከኦዲዮ ፋይሉ ራሱ ስንመርጥ አንዳንድ ጊዜ በኮፒራይት ኮንቴንት ልንጠየቅ እንችላለን ማለት ነው። ስለዚህ እንደዛ ነው። ለማንኛውም አሁን እነዚህ ሶስት ነገሮች ኢምፖርት አድርግ ያለው አሁን እያንዳንዱን እንዴት ተጠቅሜ እንደዚሁም ደግሞ ኢፌክቶችን ስቲከሮችን እያስገባው እንዴት ኤዲት እንደማድረግ አብረን እንመለከታለን ማለት ነው። ስለዚህ መጀመሪያ ይህንን ነው ኢምፖርት ማድረገው። ስለዚህ ዚች ጋር አንድ ጊዜ የፕላስ ምልክቷን ስትጫኗት ወደዚህ ቀጥታ የምትሰሩት ነገር ወደዚህ ይመጣል ማለት ነው። አሁን እቺ በትንሹ ልክ እንደዚህ ስብስብ ብላ እዚህ ጋር ተቀምጣለች። ስለዚህ እዚህ ጋር ኤዲት የምናደርገውን ቪዲዮዎችንን በቀላሉ ሙሉን ማየት እንችላለን ማለት ነው። ግን እያንዳንዱን ሰከንድ እያንዳንዱን ደቂቃዎች ደግሞ እና ከት ማድረግ ቢኖርብን ወይም የተለያዩ ኢፌክቶች መጨመር ቢኖርብን ተጨማሪ ቪዲዮዎች በየመሃሉ መጨመር ቢኖርብን ወይም የሆነ ኦዲዮ ፋይል የሆነ ቦታ ላይ መጨመር ቢኖርብን ወይም ደግሞ ከዚህ ላይ የምናጠፋቸው ነገሮች ቢኖሩ ይህንን ለማድረግ የሚረዳን ልክ እንደዚህ ባለ መልኩ ስናስቀምጠው ሳይሆን እዚች ጋር መተን እችን እንደዚህ ስናረጋት ነው እቺ ፋይላችንን ማሳነስ እና መጨመር የምንችልበት መንገድ ነው። ስለዚህ ልክ አሁን እንዲህ ስታደረጉት ሰበሰባችሁት ማለት ነው። ስለዚህ እንደዚህ ደግሞ ስታደረጉት ፋይላችሁን አሰፋችሁት ማለት ነው። ስለዚህ ልክ እንደዚህ ረዘም ስታረጉት የፈለጋችሁት ቦታ ላይ የፈለጋችሁትን ነገር መጨመር እንድትችሉ ይነግራቸዋል። ወይም ደግሞ እዚህ ጋ በደንብ እያያችሁ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ስለዚህ ትንሽ እንደዛ ማድረጉ የተሻለ ነው። አሁን እንደዚህ ካረግነው ግን እንደምንፈልገው ነገር ማድረግ አንችልም። እሺ ለማንኛውም አሁን እንቀጥል። መጀመሪያ ሁል ጊዜ ኤዲት ሳረግ በካፕከት ተጠቅሜ ኤዲት ሳረግ ምንድን ነው መጀመሪያ የምሰራው ነገር ሁለት ነገሮችን ነው ማድረገው። መጀመሪያ የኦዲዮን ለምሳሌ አብሬዚ አሁን ይሄ ፊቴ እየታየ ነው ስለዚህ ድምፄም ይሰማል ማለት ነው። ስለዚህ የኦዲዮን ይቅርታ ቮሊዩሙን እጨምራለሁ። ስለዚህ አሁን እዚህ ጋር እንዴት ናችሁ? አሁን ኦዲዮን ጨምርኩኝ ማለት ነው። ከፈለጋችሁ የምታሳንሱት ነገር ሲኖር ደግሞ ወደ ኔጌቲቭ ነው የምትወስዱት ማለት ነው። ስለዚህ እዚህ ችጋ ከሆነ 0 dB ላይ ነው ያለው። ስለዚህ ወይ አልጨመረምም ወደዚህም ወደዚህ አልቀነሰም ማለት ነው። ግን እኔ አሁን መጨመር እስከ መጫሻው መጨመር እፈልጋለሁ። ለምን በኋላ ላይ ዩቲዩብ ላይ አፕሎድ አድርገው በደንብ እንዲሰማ ስለሚፈልግ ማለት ነው። እሺ ከዛ በኋላ ምንድን ነው የማደርገው መጀመሪያ ቮሊዩሙን ከጨመርኩኝ በኋላ ፌዲን ወይም ፌድ አውት ማድረግ ካለብኝ ደግሞ እዚህ ጋር አደርጋለሁ፣ ሙሉን ቪዲዮ እንደዛ ማድረግ የሚጠበቅብኝ ከሆነ ማለት ነው። ሌላው ነገር ደግሞ አጀስትመንቱን ነው ማስተካከለው። ስለዚህ እዚህ ጋር አጀስትመንቶች፣ የተለያዩ አይነት አጀስትመንቶች አሉ። በእነዚህ አጀስትመንቶች ተጠቅሜ ቪዲዮን አሁን ካለበት ኳሊቲ በደንብ ጨምር እንዲያደርግ አደርገዋለሁ ማለት ነው። ስለዚህ ሁልጊዜ የምከተለው መንገድ ላሳያችሁ በተለይ በአብዛኛው በቪዲዮዎች እንደዚህ ነው ኳሊቲ የምጨምረው። ይህን ለማድረግ ይህን አጀስትመንት አንድ ጊዜ እዚህ ጋር ከገባውኝ በኋላ ቀጥታ የማስተካከላቸው ነገሮች አሉ። ለምሳሌ እዚህ ጋር ያለውን ቪዥኔት የሚለውን ነገር አልነካም፣ ፌድን አልነካም፣ ፓርቲክልስን አልነካም። ከዛ ክላሪቲ ላይ ይመጣና ይህንን 55 አደርጓለሁ። አሁን ከበፊቱ ትንሽ ደመቅ ማለት እና ትንሽ ለየት ማለት ውጤት አምጥቷል። እንደምታዩት ነው በደንብ እንድትመለከቱ ፈልጋለሁ እዚህ ጋር ሆኖም ግን ይህንን ተመልከቱ ስል ግን እናንተም የግድ እኔ መከተል አለባችሁ ማለት ላይሆን ይችላል። እናንተ ደግሞ የየራሳቸው እይታ ይኖራቸዋል። በዛ መንገድ የቪዲዮን ኳሊቲ መጨመር ትችላላችሁ ማለት ነው። እሺ አሁን ክላሪቲን 55 ላይ ያደረኩኝ ሻርፕን የሚለውን ደግሞ 30 አደርገዋለሁ። አሁንም ትንሽ ለወጥ እያለ መጣ ማለት ነው። ስለዚህ አሁን እዚህ ጋር ያሉትን በሙሉ የምጠቀምበትን መንገድ የእኔን ኤክስፒሪየንስ ነው እያሳያችሁ ያለሁት። ስለዚህ እሱን አብረን እንመለከታለን። ከዛ ብሪሊያንስ ላይ ስመጣና አስር አደርገዋለሁ። አሁንም ትንሽ ቀየር እያለ መጣ፣ ጥሩ የሆነ መጣ ማለት ነው በፊት ከነበረው። ስለዚህ አሁን መልሰን ለምሳሌ እንደ በፊቱ ብናደርገው ያለውን ነገር እዚህ ጋ እንድታስተውሉ እፈልጋለሁ። አሁን ይሄ ልክ እንደዚህ ነው። አሁን ግን ክላሪቲ ላይ መጥቼ እዚጋ ጋ 55 ሳረገው ሳረጋው ልክ እንደዚህ እንደምታዩት፣ ሻርፕን ላይ መጥቼ እዚጋ 30 ሳረጋው እዚጋ እንደምታዩት ኤ ብሪሊያንስን እዚጋ 10 ሳረጋው ትንሽ ቀየር ብሏል ከበፊቱ ማለት ነው። ከዛ ብላክ ሴን ዋይትስ የሚለውን ብላክ ሴን አልነካም፣ ዋይትስን አልነካም። ሻዶው ጋ መጣና ኔጌቲቭ 20 ሰጠዋለሁ። አሁን እንዴት እየተቀየረ እንደሚሄድ ይው ስለዚህ ሻዶው ጋ መጥቼ ኔጌቲቭ ሀያ ሰጠሁት። ከዛ ሃይላይት ላይ መጣና ደግሞ ፖዚቲቭ ሀያ ሰጠዋለሁ። አያችሁ ምን ያህል አሪፍ እየሆነ እንደሆነ። ስለዚህ እኔ ለጊዜው እዚህ ላይ ለማሳየት ነው። ስለዚህ ቪዲዮ ኳሊቲ ምን ያህል እየተቀየረ እንደሆነ ማየት ትችላላችሁ። ኦዲዮ ፋይል እዚህ ጋር መጨመር የምንፈልግ ከሆነ እዚች ጋር ያዘጋጇት ኦዲዮ ፋይል አለችን። ከዛ በፊት ግን ኦዲዮ ፋይሉን እሺ ኦዲዮ ፋይሉን አንድ ጊዜ እዚህ ጋር ፕላስ ምልክቷን ትነካላችሁ። ከዛ ቀጥታ ከስር መጣላችሁ ማለት ነው። አሁን ስታጫውቱት አሁን ይሄ ድምፁ ከፍ ብሏል። የዚህ የቪዲዮ ድምፅ ደግሞ ያው ይዋጣል በርግጠኝነት። እዚህ ጋር ለምሳሌ ላሳያችሁ አሁን ሁሉም ነገር አንድ ላይ ጮህ ግን ሞር የሙዚቃው ድምፅ እዚህ ጋር ጨምሯል። ስለዚህ ይህንን አንድ ጊዜ ሴሌክት ታደረጉትና እዚች ጋር ቮሊዩሟን ቀነስ ማድረግ ትችላላችሁ። እሺ። ስለዚህ አሁን ኦዲያችሁን ከፈለጋችሁ ከመጀመሪያው ጀምሮ ማድረግ ትችላላችሁ፣ ከፈለጋችሁ የፈለጋችሁበት ቦታ ከት ከት እያደረጋችሁ መሄድ ትችላላችሁ፣ ከፈለጋችሁ ደግሞ ከግማሽ ቦታ በምትፈልጉት ቦታ ላይ ይህንን ማድረግ ማስገባት ትችላላችሁ። እኔ ከመጀመሪያው ጀምሮ ነው ያስገባሁት እንደምትመለከቱት። እሺ፣ አሁን ደግሞ እዚህ ጋር ስሜን መጻፍ ፈልጋለሁ። ለምሳሌ ይሄ እንደጀመረ እዚህ ጋር ስሜን ነው ማስተዋውቀው፣ እንደምትመለከቱት እንዴት ናችሁ አሁን እንዴት ናችሁ ካለ በኋላ ፋሲል ነኝ ይላል ስለዚህ እዚች አካባቢ ለምሳሌ ሁን እዚች አካባቢ ስሜን ጽፋለሁ እዚች ጋ ማሳየት ፈልጋለሁ ስለዚህ እዚች ጋ ቴክስት የምትለው ጋር ትገባላችሁ ከዛ እዚህ ዲፎልት ቴክስት የሚልና የፕላስ ምልክት ይመጣላችኋል ስለዚህ የፕላስ ምልክቷን አንድ ጊዜ ትጫናላችሁ ከዛች ዲፎልት ምልክት የምትለዋል ትንሽ ማሳነስ እፈልጋለሁ፣ ብዙ የጎላ እንዲሆን አልፈልግም። ከዛ ደብል ክሊክ ታደረጉትና መጽሐፍ ትጀምራላችሁ ማለት ነው። እንደዚህ አረጋችሁ ማለት ነው። ከዛ አሁን ይህንን ከለሩንም እያንዳንዱን ነገሩን ማስተካከል፣ አኒሜሽን መጨመር ትችላላችሁ። ለምሳሌ ላሳያችሁ። አሁን ከለሩ ነጭ ነው። ከፈለጋችሁ እዚህ ጋር ትመጡና የምትፈልጉትን ከለር እዚህ ጋር የምትፈልጉትን ከለር ለምሳሌ ጥቁር ማድረግ ብትፈልጉ ወይም እንደዚህ ወይም እንደዚህ ብቻ በምትፈልጉት አይነት መንገድ ማስተካከል ትችላላችሁ። አይ ከዛ ውጭ ደግሞ ባክግራውንድ መጨመር የምትፈልጉ ከሆነ እዚህ ጋ ይኸው፣ ከፈለጋችሁ በፈለጋችሁት አይነት መንገድ ባክግራውንድ መጨመር ትችላላችሁ። ልክ እንደዚህ ማለት ነው። ከፈለጋችሁ ይሄንን ባክግራውንዱን በፈለጋችሁት አይነት መንገድ ማተለቅም ማሳነስም ትችላላችሁ። ደግሞ አኒሜሽን እዚህ ጋ አለላችሁ አኒሜሽንም መጠቀም ትችላላችሁ። እሺ ስለዚህ እንደዚህ እያደረኩኝ እጨምራለሁ። ሌላ ያው ኮልቶ አክሽን ሁልጊዜ መረሳት የሌለበት ነው። በቪዲዮቹ ላይ ኮልቶ አክሽን ማለት ምንድን ነው? ሰዎች ቪዲዮቻችሁን ሰብስክራይብ እንዲያደርጉ እንዳይረሱ ለማስታወስ ያክል ነው። እንደዚህ ለማድረግ ቀጥታ እዚህ ውስጥ ስቲከር የሚለው ውስጥ ገባላችሁ። ስቲከር የሚለው ውስጥ ገብታችሁ አይከን የሚል አለ። ከፈለጋችሁ ለምሳሌ ይሄንን ብትመርጦ እዚህ ጋር ታረጉታላችሁ ከዛችን ሳይዞን ታስተካክላላችሁ። ይኸው አሁን የሰብስክራይብ ምልክቱ መጣ ማለት ነው። ከዛ በራሱ ጊዜ ይጠፋል ማለት ነው። ከፈለጋችሁ ደግሞ ይሄንን ሌሎች ቦታዎች ላይም እንደዚህ ያደረጋችሁ መሄድ ስትፈልጉ ቀጣ እዚጋ ኮፒ ታረጋላችሁ። ለምሳሌ እዚጋ ከሆነ ማድረግ ምትፈልጉት እዚጋ ትመጡና ፔስት፣ እዚጋ ትመጡና ፔስት። ከፈለጋችሁ እዚህ መሀል ላይም ብትመጡ የፈለጋችሁት ቦታ ማድረግ ትችላላችሁ ማለት ነው። አሁን ባደረጋችሁባቸው ቦታዎች በሙሉ እነዚህ ነገሮች ይቀመጣሉ ማለት ነው። ሌላ ተጨማሪ ኢፌክቶችን ትራንዚሽኖችን መጠቀም ትፈልጉ ይሆናል። አሁን ለምሳሌ እኔ እዚች ጋር ከት ማድረግ እፈልጋለሁ ብል እዚ ጋር ለምሳሌ ባለፈው በፓርት ዋን እዚች ጋር ለምሳሌ እዚ ጋር ከት ማድረግ ብፈልግ ያው ይሄን ሁሉ ጊዜ ሴሌክት ማድረግ አንድ ጊዜ ክሊክ ማድረግ አለባችሁ። ሴሌክት ለማድረግ ከዛች የስፕሊት ምልክት ወይም የከት ምልክት ነች። እዚች ጋር ስፕሊት ታደርጉትና ከዛ እዚች ጋር ትራንዚሽን መጨመር ትፈልጋላችሁ። ትራንዚሽን ማለት ከዚህኛው የቪዲዮ ከቆረጣችሁት የቪዲዮ አካል ወደዚህኛው ቪዲዮ መሸጋገር የሚሆን አኒሜሽን ነገር መጨመር ትፈልጋላችሁ። ስለዚህ እሱን ለማድረግ ትራንዚሽንስ የሚለው ውስጥ ትገባላችሁ። ወደዚህ እዚች ጋር ትራንዚሽን ሳለች። ከዛ አሁን የተለያዩ አይነት አማራጮች አሉት። ከዚህ እስከፈል የፈልጋችሁትን መጨመር ስላላችሁ፣ ለምሳሌ እኔ ብዙ ጊዜ የምጠቀማቸውን ላሳያችሁ። ለምሳሌ ካሜራ ውስጥ እገባና ይህንን ለምሳሌ ልክ እንደዚህ ነው የሚሆነው። አሁን እዚች ጋር እቺን፣ በነገራችን ላይ እነዚህ እነዚህን የምትጠቀሙ ከሆነ የምትጠቀሙ ከሆነ ሁል ጊዜም ኢንተርኔት ማብራት አለባችሁ፣ ኢንተርኔት መጠቀም አለባችሁ። ምክንያቱም ዳውንሎድ እያረጋችሁ ነው፣ እዚህ ጋር ሎድ እያረጋችሁ ነው። እዚህ ጋር የምታስቀምጧቸው፣ የምትጠቀሙባቸው ስለዚህ አንድ ጊዜ ሎድ ማድረግ ይጠበቅባቸዋል። ለእሱ ኢንተርኔት ግዴታ ያስፈልጋቸዋል። አሁን እዚች ጋር የፕላስ ምልክት አለች። አሁን እዚች ጋር ምልክቱን ሰጥተናል፣ እዚች ጋር ለየት ያለ ከለር እዚህ ጋር ታያላችሁ። ስለዚህ እዚህ ጋር ከት የተደረገበት ወይም ስፕሊት የተደረገበት ቦታ ላይ በቀጥታ መጥቶ ይቀመጥልናል። ልክ እንደዚህ ማለት ነው አሁን ከፈለጋችሁ ሳይዙ መጨመር የምትፈልጉ ከሆነ እች ምልክቷ ስትመጣ የሳይዝ ማስፊያ ነች፣ ወይም የምታሰፉባት እና የምታጠቡባት ነች። ልክ እንደዚህ እስከ ተወሰነ ድረስ ማርዘም ትችላላችሁ፣ ወይም ማስፋት ትችላላችሁ። ባሰፋችሁት ቁጥር የትራንዚሽኑ መጠን ይጨምራል ማለት ነው። ከፈለጋችሁ ደግሞ ግን ይሄ ብዙም ያው ትራንዚሽን አላቀቻችሁ ነበር፣ እንደዚህ ሌላው ነገር ደግሞ ይሄን ትራንዚሽን ካልፈለጋችሁት ካረጋችሁት በኋላ ደግሞ ከካልወደዳችሁትና ሌላ ትራንዚሽን መቀየር ከፈልጋችሁ ሌላ እዚሁ ጋር አንዱንም የምትፈልጉትን ከነዚህ አማራጮቻችሁ ሆነበለ ስለ ይሄን መተካት ትችላላችሁ። ከዛ ትንሽ ቅርተ እዚህ ጋር ያለበት አመላክቻችሁ ነበረ። እንደዚሁም ደግሞ እንደዚህ ማለት ነው። ስለዚህ በእንደዚህ አይነት መንገድ መጠቀም ትችላላችሁ ማለት ነው። ስለዚህ ልክ እንደዚህ ነው የምታደርጉት። ሌላው ነገር ደግሞ እዚህ ጋር ኦቨርሌይ የምትጠቀሟቸው ነገሮች ሊኖሩ ይችላሉ። ለምሳሌ ቅድም ለኦቨርሌይ እንዲጠቅመኝ ያስቀመጥኩት እዚህ ጋር አንድ ኢሜጅ አለ። እሱን አሁን ለምሳሌ እዚህ ጋር ጀምሮ መጠቀም ልትፈልጉ ትችላላችሁ ወይም ደግሞ ስለ ካፕከት ነው የምንማረው። ማረው እዚህ ጋር ወይም እየተናገርኩ ያለሁት፣ ስለዚህ እችን የካፕከት ኢሜጇን ከሙሉን እንዲታይ ፈልግ ይሆናል። ስለዚህ ምንድነው ማድረገው? እችን ፕላስ አይደለም የምነካው። ፕላስ ከነካችሁት ወዴት ነው የሚሄደው? መጀመሪያ አካባቢ ከቪዲዮዎቹ መጀመሪያ ላይ ለብቻ ይቀመጣል። ስለዚህ እንደዛ ሳይሆን ማድረግ ያለባችሁ ኦቨርሌይ ነው፣ ማድረግ ያለባችሁ ኦቨርሌይ ለማድረግ እቺ ነገራችሁ እቺ ነገራችሁ ወይም አመልካቻችሁ ያለችበት ፖይንት ያለችበት ቦታ ላይ ይሄ ከተቀመጠ በኋላ ይሄን ድራግ ነው የምታረጉት። አያችሁ ድራግ አረጋችሁት። አሁን ከዛ በኋላ ልክ ይሄ እንደዚህ ሲመጣ ሞላው። አሁን ከፈለጋችሁ ሳይዙ ማስተካከል ትችላላችሁ። ለምሳሌ እኔ እዚህ ጋር እንዲቀመጥልኝ ፈለኩ፣ እንደዚህ ወይም ከፈለኩ እዚህ ጋር በደንብ እንዲታይልኝ እፈልጋለሁ። ስለዚህ ልክ እንደዚህ ከፈለጋችሁ አኒሜሽን መጠቀም ትችላላችሁ አኒሜሽን መጠቀም ትችላላችሁ። በነገራችን ላይ እዚህ ጋር አንድ እንድታውቁት የምንፈልገው ነገር አለ። እዚህ ጋር ትራንዚሽኖች አሉ፣ እዚህ ጋር አኒሜሽን የቪዲዮ አኒሜሽኖች አሉ። አሁን እነዚህ ለየትኞቹ ነገሮች ነው የምጠቀምባቸው ልትሉ ትችላላችሁ። እዚህ ጋር ያሉትን ትራንዚሽኖች የምትጠቀሙት ከስፕሊት ካደረጋችሁት ቪዲዮ ወደ ሌላ ቪዲዮ ስትሻገሩ ነው። ወይም በመሀል እንደዚህ ስፕሊት ያደረጋችሁት ቦታ ሲኖር ያንን በእንደዚህ አይነት ትራንዚሽኖች መጠቀም ትችላላችሁ ማለት ነው። ትራንዚሽኖች ግዴታ ማለት ስፕሊት እንደዚህ ማድረግ ግዴታ ያስፈልጋቸዋል። እነዚህን አኒሜሽኖች ስትጠቀሙ ደግሞ የምትጠቀሙት ለየትኛው ነገር ነው? ለምሳሌ አሁን እነዚህ ኦቨርሌዎችን ተጠቀማችሁ የተለያዩ ነገሮችን ስትጠቀሙ አኒሜሽኖችን እዚህ ጋር ትጠቀማለችሁ። ለምሳሌ ይሄ የካፕከት ምልክት አለ ወይም ኢሜጅ አለ። ለምሳሌ ይሄን እዚህ ጋር አንድ ጊዜ እንደዚህ አደርግና አሁን አያችሁ። እቺን ዱሬሽኑን ትንሽ ላሳነሳት። አሁን አያችሁ። ኢን እና አውት ደግሞ ከዛ ከፈለጋችሁ ይሄን አውት ዛሬ ታደርጉና እችኛን ዱሬሽኑን ትንሽ ላሳነሳት። ይሄ የኢን እና የአውት ነው። ከፈለጋችሁ ኮምቦ ደግሞ አድርጋችሁት ምንም ሳይቆራረጥ እንደፈለገ አኒሜሽኑ እንዲሰራላችሁ ማለት ትችላላችሁ። ለማንኛውም የምትጠቀሙት ልክ እነዚህን አኒሜሽኖች የምትጠቀሙባቸው ቦታዎች እነዚህ ናቸው። አኒሜሽን ማለት ትራንዚሽን አይደለም። እርግጥ ነው ይሄ ትራንዚሽኑም የአኒሜሽን መንገድ ነው ግን ምንድን ነው ይሄ ስፕሊት ያደረጋችሁትን ቦታ የሚሞላላችሁ ከአንደኛው ፓርት ወይም ከአንደኛው ስፕሊት ካደረጋችሁት የቪዲዮ በስተቀኝ በኩል እና በስተግራ በኩል ያሉትን ለማገናኘት የሚረዳችሁ ነው። አኒሜሽን ደግሞ ቪዲዮቹ ላይ ያሉ ኦቨርሌዎችን እና ሌሎችንም ተጨማሪ ማቴሪያሎች የምጠቀሟቸው ነገሮች አኒሜት ለማድረግ የሚረዳችሁ ነው ማለት ነው። ስለዚህ ልክ አሁን እዚህ ላይ እንዳየነው ለምሳሌ እዚህ ካፕከት የሚለው ኢሜጅ ላይ እሱን አኒሜሽን ሰራንበት ማለት ነው። ወይም አኒሜት አረግ ነው እንደዛ ነው። ለጽሁፎቻችሁም ደግሞ የጽሁፍ የራሱ የራሱ የሆነ አኒሜሽን አለው። ልክ እንደዚህ ነው የምትጠቀሙት ማለት ነው። ስለዚህ ቪዲዮቻችሁ ልክ እንደዚህ ባለ መንገድ ነው ኤዲት የምታደርጉት። እያንዳንዱን እዚህ ጋር የምታደርጓቸውን፣ የምታስቀምጧቸውን ነገሮች በጥንቃቄ ማድረግ አለባችሁ። ሌላው ነገር ደግሞ እዚ ጋር ቮይስ ሬከርድ ማድረግ ልትፈልጉ ትችላላቸው። እዚ ጋር ቮይስ ኦቨር የምትሰሩበት ነው ስለዚህ አይኔ ነገር እየተጠቀማችሁ እዚህ ጋር ድምፃችሁን ሬከርድ ማድረግ ትችላላችሁ ማለት ነው። ይኸው እዚህ ጋር አለላችሁ ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። እዚህ ጋር ኦዲዮ ማስተካከል ትችላላችሁ። እዚህ ጋር ስፒድ መጨመር ትችላላችሁ። ስፒድ ማለት ቪዲዮዎቻችሁ በጣም ረዥም ከሆኑ ለምሳሌ በየመካከሉ የምታሳያቸው ነገሮች ካሉ እነሱን ለማሳጠር ድምፁን ሚዩት ካረጋችሁ በኋላ ቆርጣችሁ ወይም ስፕሊት አድርጋችሁ ሚውት ካረጋችሁ በኋላ ስፒድ መጠቀም ትችላላችሁ። ካርቭ አለላችሁ፣ ቬሎሲቲ ኢፌክቶች አለላችሁ። ስለዚህ ስፒድ መጠቀም ትችላላችሁ። አንዳንድ ጊዜ ቪዲዮ አንዳንድ ቪዲዮዎች ላይ ታችሁ ከሆነ የሚያሳያችሁን ነገሮች ለምሳሌ የሆነ አንድ አይነት ነገር እየሰሩ እያሳዩአችሁ ከሆነ ሰዓታቸውን ለማብቃቃት ወይም ጊዜው ነገሩን ለማፍጠን ሲሉ ስፒዶችን ይጠቀማሉ። በየመካከሉ ማለት ነው። ስለዚህ እንደዛ መጠቀም ትችላላችሁ። ስለዚህ በዚህ መንገድ ነው መስራት የሚቻለው ማለት ነው። ከዛ በኋላ ከጨረሳችሁ በኋላ ኤክስፖርት ነው የምታደርጉት። ኤክስፖርት ለማድረግ ቀጥታ ዚች ጋር ኤክስፖርት የምትላለች እዚሁ ላይ እንዳላችሁ ሼር ማድረግ ትችላላችሁ። ሾርትከቶች አሉላችሁ። ሾርትከት መጠቀም ትችላለች። ለማንኛውም አሁን ኤክስፖርት ለማድረግ ይች የኤክስፖርት ምልክት መካችሁ። ኤክስፖርት ከማድረጋችሁ በፊት እዚጋ ለምሳሌ ርዕሱን ይሄንን ይችን መቀየር ኔም የሚለውን ርዕሱን በራሳችሁ መስራት ትችላላችሁ፣ መቀየር ትችላላችሁ ማለት ነው። ከዛ በኋላ ኤክስፖርትቱ የትኛው ፋይል ውስጥ ወይም የትኛው ፎልደር ውስጥ እንዲቀመጥላችሁ ትፈልጋላችሁ። ስለዚህ እዚህ ጋር ሎኬሽኑን ትጠቁሙታላችሁ። ይሄ ደግሞ በየትኛው የቪዲዮ ፎርማት ወይም በየትኛው ሪዞሉሽን እንዲሰራላችሁ ነው። እስከ ፎርኬ ድረስ አማራጭ አለው። እሱን ትጠቀማላችሁ መጠቀም ትችላላችሁ። ቢትሬት አለው። እሱንም ቢትሬቱን፣ ኮዴኩን፣ ፎርማቱን፣ ፍሬምሬቱን እያንዳንዱን ነገር ከመረጣችሁ በኋላ መጨረሻ ላይ ኤክስፖርት ታረጉታላችሁ ማለት ነው። ከፈለጋችሁ እዚህ ካፕከት ላይ ያለው አንድ ደግሞ በጣም ደስ የሚለው ፊቸሩ ምንድነው ደግሞ ለምሳሌ፣ እዚህ ጋር ኤክስፖርት አድርጋችሁ በኋላ ላይ እዚሁ ላይ ሼር ማድረግ የምትፈልጉ ቢሆን አለበለዚያም ከዚህ ውጭ አውጥታችሁም ቢሆን ለምሳሌ ለቲክቶክም ይሁን ለዩቲዩብ ሼር ማድረግ የምትጭኗቸው ነገሮች ስለሆኑ፣ እንደዛ ማድረግ የምትፈልጉ ከሆነ ኮፒራይት ኮንቴንት መካከል ላይ ቢገኝበት ቪዲዮ ላይ ብላችሁ እንዳታስቡ እዚች ጋር ቼክ ኮፒራይት ብሎ የጥያቄ ምልክት ያስቀምጥላቸዋል። እችን ኦን ማድረግ ነው። ከዛ አያችሁ አሁን ፕሮሰስ ያደርጋል ማለት ነው። ከዛ ኮፒራይት ከተገኘበት ቪዲዮዋችሁ እዚሁ ጋር ኮፒራይት አለ ኮንቴንት አለውና አስተካክሉ ይላቸዋል። ከዛ እዚህ ጋር የፋይል ሳይዙን ታያላችሁ፣ ምን ያህል ደቂቃ ነው የሚፈጀው። ይህን እያንዳንዱ ካያችሁ በኋላ እዚች ጋር የኤክስፖርት ምልክቷን ትነካላችሁ ማለት ነው። ስለዚህ ልክ እንደዚህ ባለ መንገድ ካፕከት ላይ በቀላሉ በጣም በጣም ቀላል በሆነ መንገድ ቪዲዮቻችሁንም በፈለጋችሁ አይነት መንገድ ኤዲት ማድረግ ትችላላችሁ፣ መስራት ትችላላችሁ ማለት ነው። ስለዚህ እያንዳንዱ የምታደርጓቸው ነገሮች ምንም ትልልቅ የሆኑ ወይም ደግሞ ውድ የሆኑ ኤዲቲንግ ሶፍትዌሮች አያስፈልጓችሁም። ስለዚህ የግድ እንደዛ ስላልሰራችሁ በነዛ ስላልሰራችሁ ቪዲዮቹ ተቀባይነት አያገኝም ማለት አይደለም፣ ወይም ኳሊቲ አይኖረው ማለት አይደለም። ካብከት ከነዚህ ሶፍትዌሮች መካከል በቀላሉ ፍሬንድሊ የሆነ ዩዘር ኢንተርፌስ ስላለው በቀላሉ እንድትግባቡ የሚያስችላችሁ ነው። በቀላሉ ቪዲዮችሁን ኤዲት እንድታደርጉ የሚያስችላችሁ ነው። ይህን ተጠቅማችሁ መስራት ትችላላችሁ ማለት ነው። ስለዚህ በሁለት ክፍሎች ያቀረብኩላችሁ ቪዲዮ ይህንን ይመስል ነበር። ካፕከትን እንዴት መታወቅ እንዳለብን እንዴት መስራት እንዳለብን ለማሳየት እንግዲህ እነዚህን ዘዴዎች ተጠቅሜ አሳይቻችኋለሁ። እንደወደዳችሁትና ለተጠቀሙበት እንደምትፈልጉ በጣም ተስፋ አድርጋለሁ። አሁንም ቢሆን የካፕከት ኮምፒውተራችሁ ላይ ከሌለ ከቴሌግራም ቻናሌ ላይ ዳውንሎድ ማድረግ ትችላላችሁ ገብታችሁ ማለት ነው። ስለዚህ ይሄንን ይመስላል። በሚቀጥለው ደግሞ በሌላ ቪዲዮ እመጣለሁ። እዚህ ላይ ያው መጨመር የምፈልገው ነገር ሌሎች ተጨማሪ የሚሰራቸው ቪዲዮዎች አሉ። ያው ከዚህ በኋላም ቢሆን ብዙ ቪዲዮችን ገና አብረን እንሰራለን፣ አብረን ብዙ ነገሮችን እንማማራለን። ይሄ የኢንፎቴመንት ቻናል መረጃዎችና እንደዚህ አይነት ጋይዶች፣ ቱቶሪያሎች የሚቀርቡበት ነው። ስለዚህ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ እንደዚሁም ደግሞ በዚህ ቻናል ላይ በዚህ በኢንፎቴመንት ቻናል ላይ የዩቲዩብ ቻናሎቻችሁ በነፃ እንዲታወቅላችሁ የምትፈልጉ ከሆነ እባካችሁ በኮሜንት ሴክሽን አሳውቁኝ። እንደዚሁም ደግሞ ሌሎች እንዲሰሩላችሁ የምትፈልጓቸው ቱቶሪያሎች ካሉ፣ ማወቅ የምትፈልጓቸው ነገሮች ካሉ በኮሜንት ሴክሽን ላይ ብታሳውቁኝ እኔ ደግሞ ለእነሱ ቪዲዮ እሰራለሁ ማለት ነው። ስለዚህ እንደዛ ነው። ሌላው ነገር ደግሞ በላይቭ ስትሪም በቅርቡ እመጣለሁ። በላይቭ ስትሪም ላይ ገብቼ ያሏችሁን ጥያቄዎች መልስላችኋለሁ ማለት ነው። ስለዚህ አብረን እንቀጥላለን። ለዛሬ እዚህ ላይ አብቅቻለሁ። በሚቀጥለው ጊዜ እንገናኛለን። መልካም ጊዜ